ስራ ስፍራዎች በጥራትና በተያዘላቸው ጊዜ ሊጠናቀቁ እንደሚገባ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የዘጠኝ ወራት የስራ አፈጻጸም ገምግሟል። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የዘጠኝ ወራት አፈጻጸም ገምግሟል። ሚኒስቴር መስሪያ ቤቱ ባለፉት ዘጠኝ ወራት ያከናወናቸውን ስራዎች በባህልና ስፖርት ሚኒስትሯ ሸዊት ሸንካ ቀርቦ ውይይት ተደርጎበታል። በዕለቱ ከቀረቡት ጉዳዮች መካከል በተደጋጋሚ ቅሬታ የሚቀርብበት የአዲስ አበባ ስቴዲየም የመሮጫ ትራክ ጉዳይ ተጠቃሽ ነው። ከስፖርት ማዘውተሪያ ስፍራዎች ጋር በተያያዘ የነባሩ የአዲስ አበባ ስቴዲየም የመሮጫ ትራክ የስቴዲየም እድሳት በሚከናወኑበት ወቅት ከጥቅም ውጭ እንደሆነ ይታወቃል። የትራኩን ጉዳይ በተመለከተ ለሚቀርቡ ጥያቄዎች የተለያዩ ምላሾች ሲሰጡ ቢቆይም እስካሁን በተጨባጭ የመጣ ለውጥ ካለመኖሩም በተጨማሪ በዘጠኝ ወራት ሪፖርት ላይ አልተጠቀሰም። የዚህ መሮጫ ትራክ ስራ አሁን ላይ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥበት። ኮሚቴ በእኛ ደረጃ አቋቁመን ሰፊ ጥናት አድርገን ለምሳሌ ስቴዲየምን ሲያማክር የነበረው የኮንሰልተንሱ ላይ እርምጃ ወስደናል። የአሰራር ችግሮች አሉበት ብለን ማለት ነው ሶ በቀጣይ ግን እንደተባለው የትራክ ችግር በተለይ አትሌቶቻችን በደንብ እየተቸገሩ እንደሆነ እኛም አድሬስ አድርገናል እና በቅርቡ ይህንን መጨረስ አለብን ብለን ክብርት ሚኒስትራችን አቅጣጫ ተቀምጦ እየተሰራ ያለ ከአዲስ አበባ ስቴዲየም በተጨማሪ በግንባታ ላይ የሚገኘው የአደይ አበባ ስቴዲየም ሌላው በእለቱ የተነሳ ጉዳይ ሆኗል። በዓለም አቀፍ ደረጃ ተወዳዳሪ ስቴዲየም ሀገራችን፣ ያስፈልጋታል በሚል በጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረት የሎቱና የሎት ስሪ ጥናት ከተጠናቀቀ በኋላ ዓለም አቀፍ ጫረታ ነው ያወጣ ነው። ኢንተርናሽናል ጫረታ ወርደ አወጣንና ውድድሮች ተደረገ ወደ ሀያ ሶስት ቢሊዮን አካባቢ ነው ያሸነፈው ኮንትራክተሩ። ነገር ግን ወጪው ቆጣቢ በሆነ መንገድ መሰራት አለበት በሚል በተቀመጠው አቅጣጫ መሰረት ከአንድ ወሩ በላይ ነው ድርድር ያደርግ ነው ከ23 ቢሊዮን አምስት ቢሊዮን አስቀንሰን አስራ ስምንት ቢሊዮን ነው። ይሄ በቅርቡ በተለይ የፕሮጀክት አፈጻጸማችን ላይ የኒው አፕሮች ብለን መውሰድ እንችላለን። ከመደበኛ አሰራር ውጭ ወጥቶ የህዝብ የመንግስት ወጪ ቆጣቢ በሆነ መንገድ መሄድ አለበት ተብሎ አንድ ወር በላይ የፈጀ ድርድር ከኮንትራክተሩ ከአሸናፊ ኮንትራክተሩ ጋር ካረግነው በኋላ ነው አስራ ስምንት ቢሊዮን ተብሎ ወደ ሚዲያ የወጣማ አሁን በጥሩ ሁኔታ አፈጻጸም ቀንና ማታ እየተሰራ ያለበት ሁኔታ ነው ያለ። ሌላው ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑ ተቋማት መካከል በሆነው በኢትዮጵያ ብሔራዊ ቲያትር የነበረው የኦዲት ግኝት ጉዳይም ቋሚ ኮሚቴው ካነሳባቸው ጥያቄዎች መካከል ይገኝበታል። በፌዴራል ዋና ኦዲተር መስሪያ ቤት ለምክር ቤቱ ሪፖርት የቀረበበት የኢትዮጵያ ብሔራዊ ቲያትር የኦዲት ግኝት በተመለከተ ከዚህ በፊትም ተጠይቆ በቂ ምላሽ አልተሰጠም። አሁንም በዘጠኝ ወር ሪፖርቱ ላይ የተገለጸ ነገር የለም። ስለዚህ የተቋሙ የኦዲት ግኝት መስተካከል ስራ በምን ደረጃ ላይ ይገኛል? የኢትዮጵያ ብሔራዊ ቲያትርን በተመለከተ የአመራር ለውጥ ተደርጓል። እንደሚታወቀው አሁን ለተነሳው ጥያቄ የኦዲት ግኝቱን በተመለከተ ቀደም ብሎ የፋይናንስ ኦዲት ቡድን ገብቷል። በሚገባ እየሰሩ ይገኛሉ። ቡድኑ አሁን የመውጫ ውይይት ለማድረግ ሰነዳቸውን እያጠናቀሩ ይገኛሉ። ገና ነው ማለት ነው። ውይይት አላደረግንም። ስለዚህ በሂደት ላይ ነው ያለው ማለት ነው። የሚጠይቁትን መረጃ በአግባቡ ክፍል ተደራጅቶላቸው በትክክል ለሚጠይቁት ጥያቄና ለሚያስፈልጋቸው ሙሉ መረጃ እንዲሰጡ እየተከታተለን እየሰራን እንገኛለን ማለት ነው። ሚኒስቴር መስሪያ ቤቱ ብዛ ቋንቋን ከመጠቀምና ከማልማት አንጻርም በተጨባጭ ስራዎችን ሰርቷል ሲል ቋሚ ኮሚቴው አወድሷል። ከቋንቋ ልማት ጋር በተገናኘ ቋሚ ኮሚቴው ያዘጋጀው ጥያቄ ነበር፣ በተግባር ምላሽ ያገኘ ስለሆነ እያመሰገንኩ ጥያቄውን አልፈዋለሁ ማለት ነው። ተቋሙ ያላከናወናቸውን ቀሪ ስራዎች በተመለከተ የጤና ማህበራዊ፣ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ወርቅ ሰሙማሞ አቅጣጫ በማስቀመጥ ተጠናቋል። ለሰላማቸው ዘብ እንደሚቆሙ በአማራ ክልል ሰሜን ወሎ ዞን መርሳ ከተማ የሃይማኖት አባቶች የሀገር ሽማግሌዎችና ታዋቂ ግለሰቦች ገለጹ። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በመርሳ ከተማ ውይይት ተካሂዷል። የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን መርሳ ከተማ አስተዳደር ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጋር የጥፋት እጆችና መዘዞች በሚል ሀሳብ የሰላም ምክክር መድረክ አካሂደዋል። የጸጥታ ችግር የፈጠሩ ወገኖች ላይ ወጥ የሆነ አረዳድ ሊኖር እንደሚገባ ተገልጸዋል። ችግሩን በዘላቂነት ለመቅረፍ ከመንግስት ጋር እንደሚተባበሩ የውይይቱ ተሳታፊዎች ገልጸዋል። ለሁሉም ነገር የበሰለ ነገር ለመብላት ሰላም ነው የሚያስፈልገን እኛ ካለፈው ከመጀመሪያው ጦርነት ጀምሮ ጦርነትን የጦርነትን ክፋት በተደጋጋሚ አይተነዋል። ሁሉም ሰው ያውቃል፣ ሁሉም ሰው ተምሯል። ስለዚህ ሁላችንም በጋራ ሰርተን ሰላሙን ማምጣት ይኖርብናል ብዬ አስባለሁ። ወላድ ካአሁን በኋላ ማልቀሷ ይበቃል። ወላድ በጣም አዘነች፣ እርስ በርስ መገዳደል በሃዘን ተውጣለች። ወላጅ አዘን ይበቃናል። ሰላማችንን ያምጣልን። ሁላችንም ከሰላም ጎን ቆመን ወደ ውጭ የወጣውን አካል በማስተማርም ሆነ ከመንግስት ጎን በመሆን ይበቃሃል ሊባል ይገባን የሁሉም ወጣት፣ የአገር ሽማግሌና የሃይማኖት አባት የመጀመሪያ ስራ ሊሆን ይገባን ብዬ አስባለሁ። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የመርሳ ከተማ ሕዝብ የፀጥታ መዋቅሩን እንዲደግፍ ጥሪ አቅርበዋል። አሁንም ለምኑ በርቂ የሚታወቁ ልጆች ናቸው ካልመጡ የመጨረሻ ህግ ልናስከብር ነው። ስለዚህ ምን እንፈልጋለን? ለሀገር መከላከያ ሰራዊታችን ወደ ጦርነት ሲገባ አይዞህ ብለን እንንገረው ይገላግለን በአጭር ጊዜ ውስጥ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የጸጥታ ችግር የፈጠሩት ላይም በሁሉም አካባቢ ወጥ ግንዛቤ ሊኖር ይገባልን ብለዋል። አክለውም ችግሩን ለመፍታት የህብረተሰብ አደረጃጀቶች የጸጥታ መዋቅሩን በታማኝነት እንዲደግፍ አሳስበዋል። ያለውን ችግር ለመፍታት የእምነት ተቋማቶቻችን የሽምግልና ተቋማቶቻችንን የእድር አደረጃጀቶቻችንን የወጣት አደረጃቶቻችንን ይዘን ስራ ለመስራት የሚያስችል ለውን ጉዳይ በትክክል ከሰራን የተሻለ ነገር እናስመዘግባለን። የሚለውን መውሰድ ስለሆነም ከኛ ምን ይጠበቃል ከተባለ ከእናንተ ደምና አጥንት አይደለም መሆን የፈልጉት ታማኝ መሆኑ ጠላትን ሸሻጊ አለመሆን ከህብረተሰቡ የተነሱ የልማት ጥያቄዎች ህግ ከማስከበር ጎን ለጎንና በጽና ሰላም ላይ መልስ እንደሚያገኙ ተመላክተዋል። የዩኒቨርሲቲ መውጫ ፈተና የትምህርት ተቋማት ለትምህርት ጥራት ትኩረት እንዲያደርጉ መደላደር የፈጠረ ነው ሲሉ በአዲስ አበባ ዩኒቨርሲቲ የስነ ትምህርት ዲፓርትመንት ተጠባባቂ ድን ዶክተር ደጀን ንጉሴ ገልጸዋል። ጤና ይስጥልን ተመልካቾች፣ እንግዲህ ከ2015 ዓ.ም ጀምሮ በኢትዮጵያ በሚገኙ ዩኒቨርሲቲዎች የዩኒቨርሲቲ መውጫ ፈተና እየተሰጠ እንደሆነ ይታወቃል። የዩኒቨርሲቲ መውጫ ፈተና እየተሰጠ የሚገኘው ተማሪዎች በዩኒቨርሲቲ ቆይታቸው ትምህርታቸውን አጠናቀው ሲወጡ ትምህርቱን ምን ያህል አውቀውታል፣ ወጥተውስ ማህበረሰቡን ማገልገል ይችላሉ ወይ የሚለው ለማረጋገጥ እንደሆነ የሚታወቃልና በዚህ ጉዳይ ላይ ከአዲስ አበባ ዩኒቨርሲቲ የስነ ትምህርት ትምህርት ቤት ተጠባባቂ ዲን የሆኑት ዶክተር ደጀኔ ንጉሴ ይገኛሉ። ከእሳቸው ጋር ትንሽ ቆይታ ነው ማደርገው ዶክተር ፈቃደኛ ስለሆኑም እጅግ አድርጌ ያመሰግናለሁ። እሺ እኔም አመሰግናለሁ። ወደ መጀመሪያው ጥያቄ ልለፍና የዩኒቨርሲቲ መውጫ ፈተና ጥቅሙ ምንድን ነው? እስቲ ከዚህ እንነሳ። ዋናው ጥቅሙ እንግዲህ የተለያዩ ሀገራት ለተለያየ ነገር ብጠቀሙበትን ግን በዋናነት ምንድን ነው በተማሪዎች አንድን ፕሮግራም ከአንድ ፕሮግራም ሲመረቁ የሚወስዷቸው የተለያዩ ኮርሶች አሉ። ያንን በየደረጃው እየተመዘኑ የሚያልፉበት ነው የሚሆነው። ግን መጨረሻ ላይ ሲመረቁ እንደ አጠቃላይ ከዛ ፕሮግራም የሚወጡ ተማሪዎች የምጠበቅባቸው ክህሎት፣ እውቀትና አመለካከት አለና ያንን ይዞ ተገኝተዋል ወይ የምለውን ለማረጋገጥ የምንጠቀምበት የፈተና አይነት ነው የሚሆነው። የዩኒቨርሲቲ መውጫ ፈተና በሌሎች ሀገራትም እየተሰጠ እንደሚገኙ ይታወቃልና በሌሎች ሀገራት ያለው ተሞክሮውስ ምን ይመስላል? የተለያዩ ሀገራት የፕሮግራማቸውን ጥራት የሚለኩበት አንዱ የመውጫ ፈተና በመስጠት ነው እና ያ መውጫ ፈተና ብዙ ነገር ያሳያቸዋል። ምን ላይ መከለስ አለበት ምን አካባቢ ነው ድክመት ያለበት? ጥንካሬ ምን አካባቢ ላይ ነው የአንድ ፕሮግራም የምለውን በደንብ ስለሚያሳያቸው እንደ አንድ የጥራት መለኪያ የሚወስዱት የመውጫ ፈተና ነው ማለት ነው። ብዙ አገራት ለዚህ አንዱ የጥራት ፓኬጅ ነው እንዲሁ። ይሄ የዩኒቨርሲቲ መውጫ ፈተና በኢትዮጵያ ሲሰጥ በትምህርት ስርዓቱ ላይ እና በተማሪዎች ላይ ያለው ተጽዕኖስ እንዴት ይገለጻል? እውነት ነው እንግዲህ ይሄ መውጫ ፈተና መሰጠት ከጀመረበት ጊዜ ጀምሮ አንደኛ፣ እያንዳንዱ ከፍተኛ ትምህርት ተቋም የግልም ይሁን የመንግስት ምንም አይነት ልዩነት ሳይኖር ተመርቆ የሚወጡ ተማሪዎች የሚያልፉበት ሂደት ስለሆነ ፕሮግራሞቻቸውን ቆም ብሎ እንዲያዩ፣ የሕልውናም ጉዳይ ነው ማለት ነው። የተቋማት የሕልውና ጉዳይ ስለሆነ ተቋማት እንዲሁ እንደ በፊቱ በእንዝላልነት የሚያልፉት ጉዳይ ሳይሆን ጠንከር ብለው የማስተማር ስነ ዘዴያቸውን እየፈተሹ የፕሮግራሞቻቸውን ጥንካሬና ድክመት እየፈተሹ በየጊዜው እያስተካከሉ ጥራቱን እያሻሻሉ እንዲሄዱ የሚያረጋቸው አንድ ትልቅ እርምጃ ነው ማለት ነው። የመውጫ ፈተና እጅግ አንድ በመጨረሻም ለዘንድሮው የከፍተኛ ትምህርት ተቋማት መውጫ ፈተና በቂ ዝግጅት እያደረገ መሆኑን የአሶሳ ዩኒቨርሲቲ ተመራቂ ተማሪዎች ገለጹ። ፈተናውን የተሻለ ውጤት ለማምጣት ማለፍ እንዲችሉ ዩኒቨርሲቲው አስፈላጊውን እገዛ እያደረገ መሆኑን ተማሪዎች ተናግረዋል። ዝግጅቱ በጣም አሪፍ ነው። ያው ከጊዜው አንጻር አኳያ ተነሳ ፈርታችን በመጠቀም አንዳንድ ዝግጅቶችን እያደረግን ነው ዝግጅቱን በተመለከተ ግቢው ያደረግልን አንዳንድ ነገሮች ሞዴል ግዛሞችን፣ ፈተናዎችን እየወሰድ ነ ከቱቶሪያልም አጀስት በማድረግ ሳቱን አጀስት እያደረግነ ነው። መጠቀም ያለብንን ጊዜ ተጠቅመን እያነበብ ነው ነው። ለእግዚት ግዛም እየተዘጋጀ ነው። ዩኒቨርሲቲውም ብዙ በቂ የሆነ ጊዜ በመስጠት ነው እየተባበረን ያለው። ለምሳሌ ቶሎ አስተማሪዎቹ ክላስ እንደጨርሱ ና ለፈተናው ብዙ በቂ ጊዜ ኖሮን እንድናነብ እየተደረገና ኤግዚት ሞዴሉም ሁለት ጊዜ በመሆን ተደጋጋሚ ፈተናዎችን እየሰራን እንድናሳልፍ እርዳታውን እያደረገልን ያለው። እኔም እንደግል ግል እየተዘጋጀው ነው። በግቢም ደረጃ ደግሞ የኮሌጃችን አስተማሪዎችና ና ተማሪዎች በመተባበር ዝግጅት እያደረግን ነው ያለ ነው። በቲቶሪያል ክላስ ተጨማሪ ክላስም እየወሰድን ነው፣ ጀምረናል ከሁለት ሳምንት በፊት። እናም በሚቀጥለው ሳምንት ሞዴል የኤግዚት ኤግዛም ሞዴል እንወስዳለን። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።